ሰላም ቅዱሳን፣ ጸጋና ሰላም ለሁላችሁም ይሁን። ወንድማችሁ ምልጌታ አባላለሁ ከጅማ የአብ ድምፅ ቤተ ቤተክርስቲያን። ግንቦት አስር በፍሩስታሬ ቃሪዮት ቤተክርስቲያን ገበያው ቬኔሲ ኳየር የተዘጋጀ ልዩ የመዝሙር ምርቃት ስላለ በእለቱም ወንድማችን ባዳኔል ያገለግለናል። ሁላችሁንም ጋብዘናችኋል። በድንጋይ ተወገሩ የእውነቱን ቃል ስላበሩ ተዘግዝቀው ተሰቀሉ። ለማየው (አለማየሁ) አረጋ ይባላል። አረጋ ይባላለሁ። ቃለ ህይወት መሪዎች ግንቦት አስር በፍሪስታለ ቃለ የተዘጋጀ የመዝሙር ምረቃ አለ በእለቱ ዘማሪ ኤባ ያገለገለና ትን ወንድማችሁ ስንታየ ሆነ ከጅማ ፍሩስታሌ ቃልዮት ቤተክርስቲያን። ሁላችሁም በጅማና አካባቢ የምትኖሩ ቅዱሳን ከዚህ ፍሩስታሌ በሚገኘው ቃልዮት ቤተክርስቲያን እንድንገናኝ ልጋብዛችሁ ነው። ወዳችኋለሁ። ተባርካችኋል። ይሻለው ሁላችሁም በዚህ ፕሮግራም ላይ እንድትገኙ በጌታ ፍቅር ጠርተናችኋል። ግንቦት አስር በፉስታሌ ቃሌዎት ቤተ ክርስቲያን የመዝሙር ድግስ ተዘጋጅቷል። ሁላችሁም በዛ ተገኝታችሁ ጌታ እንድናከብር ጋብዛችኋለሁ።